እያችሁ የወጣሁት ቅቤ ገና አሁን ስለሆነ፣ ያው እንትን ያልኩት ይኸው ወተቱ ነው። በማሽን ነው፣ በማሽን ስፈጨው፣ በከላጡ በደንብ አድርገን ስንፈጨው እንደዚህ ቅቤ ይወጣል ማለት ነው። ይሄ የምግቡ ክሬም በደንብ ከመታነው እራሱ ቢጫ ሊሆንም ይችላል፣ ልክ እንደ ቅቤ ማለት ነው። አሁን ግን ይሄ ልክ እንደ ለጋ ቅቤ የሆነው እኔ እውቀት ሰዓት ስለሌለ ሰዎች ራት እየሰራው ስለሆነ አልሞኝም በዚህ መልኩ ትንብያ ያለው አያችሁት። ገና አሁን ስለሆነ ያጣሁት ቅልጥ ያለ ነው እና ማሻ አላህ ተባረክ ረማን በጣም ቅቤ መቀባት ፈለኩ። ፀጉሪም ተሰርቼው ነበር፣ ሹርባ እና ሳልፈታ መቀባት ፈለኩ እና በአካባቢያችን ቅቤ ካላገኘን በስደት ዓለም የፈለግነውን ነገር አናገኝ፣ የታወቀ ነው። ግን እንደዚህ አድርገን መጠቀም እንችላለን። የምር ነው ምላቸው ይ ውሃው ወተቱ እራሱ ማለት ነው። ከዚህ ክሬም ይሄ በቃ ይሄ ውሃ እንትን ነው፣ ምንም አይጠቅም ር ነው በነገረቻት ብዙ ልጆች እንደዚህ እየተጠቀሙ ነው። እኔም ይሄ ለመጀመሪያ ጊዜ አይደለም፣ ከሁን በፊት እንደዚህ አዘጋጅቼ ተቀብቻለሁ። አይደል? የምሞክሩት የምሞክሩት መሞክር አይከፋም። ማታ መቀባ ዋሻ እንዳይሸትብኝ ማታ አትቀባ እና ጠዋት እታጠበዋለሁ ማለት ነው። ቅርንፉድ እናደርግበታለን። ቅርንፉድ ፈጭተን ጭምር አሻን እንዳይሸትብን ማለት ነው ሽቶ ለጸጉራችን። ነጥሮ አይደለም ጸጉር ያሸብታንና፣ ቅርንፉድ አድርገን ሚክስ ብቻ ምንድን ነው። ስንተኛ ከተቀባ ነው ችግር የለውም፣ ማንም ሰው ሊያሸተን ስለማይችል ጧት ለተነሳ መታጠብ እንችላለን። አለም ወይም ቅቤ አማራችን እንደዚህ አድርጋችሁ ተጠቀሙላችኋለሁ ያላችሁ በሰላማችሁ ብስት ይበልልኝ። አላህ ሀገራችንን ሰላም ያድርግልኝ ያደርግልን ሁላችንን። በጸውለትና ስብ በየቦታው በጣም ችግር ነው። በአሁኑ ሰዓት የመሬት መንቀጥቀጡ እንደዛው እያደናገጠንን ያለው፣ በዛ ላይ ጦርነቱ። እኛ አማራ ክልል ላይ በጣም ቀን በቀን እየተሰቃዩ ነው ያሉ ዘመዶቻችንን ፈረጃውን ቅርብ ያደርግልን ሁላችንን። በየሀይማኖታችንን ጸልይ። ወላሂ መሬት ትበቃለች። ወላሂ እየተባላ ነው እንግዲህ አስቡ ለአስራ ስምንት ሰከንድ ናት አሉ የቆየችው። በጣም ያስጨንቅ ነበር ብለዋል። እና እኔ እንጃ ወላሂ አገራችን ላይ እስከዛሬ ያኔ እኛ እንኳ አሁን በዚህ አራት አመት በጣም ብዙ ነገሮች እያየን እየሰማ ነውና እንኳን ያን እንኳን መሬም መንቀጥቀጥ ቀርቶ ሌላም ነገር አለመፈጠው በጣም በጣም የሰው ልጅ የጨከነበት ጊዜ ነው የደረስነውና አላህ ሱ አገሩን ሰላም ያርግልንና ፈረጃውን ቅርብ ያርግልን። ልባችንን ያራራው፤ እውነት ይሄ የደረቀው ልባችንን አላህ ያራራው። ወላሂ ላዚ በጣም ከባድ ነው። በአሁኑ ሰዓት እያየንም እየሰማ ነው ያለ ነውና ሁላችንን በዱዓ እንረሳሳ። በያለንበት ፈጣሪ ጠብቀን፣ እኛም ስደት ላይ ሆነን ተሰቃየን፣ ዘመዶቻችንን ጋር ተለያይተን እንደተነፋፈቅን አላህ ወይ ያስቀረነ የሰዎቻችን ይጣጥቅልልና በስደት አለም ያለ ነው። ወላ እዛው ሆኖ አብሮ መሞትን የሚያክል ነገር የለም። የምር የመጣው ነገር መቀበል እኛ ይሄው በቃ በስንት አመታችን በጭንቀት አራት አምስተኛ አመታችን በጭንቀት በዚህ ጦርነት ይላል። በዚህ ምን ይላል? በዚህ ምን ይላል እና በጣም ከባር ነው። በጣም والله <سؤال> እኔ ትንሽ እረፍ ብለን ነበረ? አሁን በዚህ ሱስ ቀን በቃ ለሊቱ ራሱ አረዛዛም ነው በቃ ያው አላህ፣ የምር ነው ምላቸው። ምነው ሂጅ በነበረ ምን ዝም የቆርጭ ተነስቼ ሂጅ በነበር ብዙ ነገሮች ነው እኔ በውስጤ ይሄ እየተመላለሰልኝ ያለው እና አላህ ፍቱ ይጠብቅልን፣ ቤት ሰዎቻችን ነን ቤሎሆን። ያው ከወደዳችሁት ቅቤውን ከተመቻችሁ ሞክሩት። ባይ ባይ።